አላዛር እና ትንሱ መሀል ማህል የተፈጠረውን ነገር እንግዲህ ብዙዎቻችን የምናውቀው ነገር ነው ብዙ ሰዎችም ብዙ አይነት ሀሳብ አስተያየት ሰጠዋል እና እና ዛሬ ላይ ትንሱና አላዛር ያሉበት ሁኔታ ምን ይመስላል የሚለውን ነገር እንግዲህ በደንብ ሀሳብ አስተያየት እንሰጣለን እንዲሁም ደግሞ ለወደፊት ምን አይነት ውሳኔዎች ነው መወሰን ያለባቸው ለትንሱም ለአላዛርም የሚጠቅመው ነገር የቱ ነው የሚለውን ነገር እንግዲህ በደንብ ሀሳብ እንሰጥበታለን እንግዲህ እናትየዋ ገብታ ልትፈተው አልቻለችም ልታስተካክለው አልቻለችም ልትመክራቸው አልቻለችም አባትየውም ተጨምሮ መጧል ማለት አላዛር በሚያሳዝን ሁኔታ በጣም ከባድ ከባድ ሁኔታ ላይ እንደሆነ ሁላችንም እያየ ነው እንገኛለን። አባትየውም እንግዲህ በጣም ብዙ ንግግሮችን ተናግሮ እንግዲህ መደምደሚያው ምን እንደሆነ ሀሳብ አስተያየት እንሰጥበታለን። ያየሁትን የሰማሁትን ነገር እነግራችኋለሁ። ሌላኛው ደግሞ እንግዲህ አጎት ነኝ ተብሎ ነኝ ብሎ የመጣ ሰው አለ የትንሱ ዘመድ ማለት ነው። ለማንኛውም ግን ስለዚህ ሰውዬም ብዙ ነገሮችን እየተወሩ ይገኛሉና ወጣት ነው እንደምታዩት፣ እንኳን አጎት ሊመስል ብዙ ነገሮች አሉ። ብቻ ስለ እሱ ሰውዬም ትናንትና ትንሽ ጨረፍ አድርጌ ትንሽ ነገር ያልኩት ነገር አለ። አሁን ላይም ደግሞ በደንብ ስለ ትንሱ ራሱ በደንብ ማውራት ፈልጋለሁ። እንደገና ደግሞ ስለ አላዛር እናትና አባት እና ስለ ተመልካችም አላዛርን የሚጎዱ ነገሮችን እየተናገሩ ስለሰማውኝ ይህንን ነገር ለመናገር ለማሳወቅ እወዳለሁ። ሐሳብ አስተያየትን ለመስጠት እወዳለሁ። እኔ ከእናቱ ከአባቱ በላይ ሆኜ ሀሳብ አስተያየት ለመስጠት ሳይሆን፣ ግን ደግሞ እውነት ያልሆኑ ነገሮች አሉ፣ ሊጎዱት የሚችሉ ነገሮች አሉ፣ ወይም ደግሞ አባትየው የተናገረው ነገር አለ፣ እናትየው የተናገረችው ንግግር አለና እነሱን እኔ የማልስማማባቸው ሀሳቦችም አሉ። ስለ እነሱ በደንብ ከሃ አስከፈ እስከ መጨረሻው የራሴን ሀሳብ የምሰጠው ነገር ይኖራል ማለት ነው። የራሴ የተሰማኝ ነገር ለአላዛር ለተንሱም የሚጠቅመው ነገር ይሄ ነው ብዬ የማስበው ነገር እንግዲህ በራሴ መንገድ ሐሳብ አስተያየት ይሰጣለው ማለት ነውና ትንሶስ ያለችበት ሁኔታ ምን ይመስላል የሚለውን ነገር እንግዲህ፣ ያለችው ሰው ሀገር ነው እንደምታውቁት፣ አይዞች ባይ የላትም፣ ጠያቂ የላትም። እና አላዛርስ እንደምታዩት የሆነ ነገር ሲከፋው እናቱ ጋር አባቱ ጋር መጦ ሀሳብ አስተያየት ይጠይቃል። ብዙ ሰዎችም አለን ልህ እንለዋለን በኮሜንትም። ግን ትንሶ ያለችበት ሁኔታ በጣም ከባድ እንደሚሆን ሁላችንም የምናስበው ነገር ነው ብዬ ነው የማስበው። ብቻ ግን ከባድ ነገር ነው። አላዛርም ይሄ አመት ለኔ አልተፈቀደም፣ ይሄ አመት ለኔ በቃ አልሆነልኝም፣ የማይሆን ነገሮች ነው እየጋጠሙኝ ያሉት በህይወቴ ላይ ብሎ ተስፋም እስከ መቁረጥ የደረሰበት ሁኔታ አለ። በአጠቃላይ ግን መጀመሪያ እንዴት ናችሁልኝ? ጉዴ ቻናል ላይ ቤተሰቦች ወያላችሁበት ሰላማችሁ ይብዛ። እንግዲህ ስለ ትንሱና፣ ስለ አላዛር፣ ስለ አጎትየው፣ ስለ እናትየዋ፣ ስለ አባትየው አጠቃላይ በደንብ ላወራ ሀሳብ ሊሰጥ ነው የመጣሁትኝ። እንግዲህ አላዛር እኔ ተናግሬ ነበር የመጀመሪያው ቪዲዮ ላይ ተናግሬ ነበር አላዛር መቶ ፐርሰንት እንደቸኮለ እኔ በቃ ተረድቸዋለሁ። ይሄ ልጅ ቢያፈቅራት እንኳን ሌላ ሌላ ነገሮች ቢያይባት ወይም ደግሞ እንደሚያጣት እንደሚያጣት ቢያስብ የሆነ ነገሮች ቢያዩባት ከሌላ ወንድ ጋር እንደዚህ የምትቀራረብ እንደሆነ ቢያቅ አውቆ ይህን ጥያቄ አፍጥኖት ቢሆን ኦኬ ኢትስ ኦኬ። ልታመልጠው ስለሆነ የሆነ ሰው ሲቀድሞ ይዟት ይሄዳል። እና እሷን ላለማጣት ብሎ ነው ይህንን ነገር ያደረገው እንላለን አሁን ግን አጠገቡን ያለችው ፍቅር እየሰጠችው ነው ጥሩ ጊዜ እያሳለፉ ነው አብሮ ረጅም ሰዓት እየቆዩ ነው በጣም እንደምትወደው በጣም እንደምታከብረው በህይወቷ በጣም አስፈላጊ ሰው እንደሆነ እየነገረችው ነው ያለችው እና በዚህ ሰዓት እንኳን ለሷ ፍቅር ጥያቄው እንደዚህ ነው ብሎ ስለ ፍቅሩ ገልጾ ለመናገር ይቅርና ለራሱ ራሱ ድጋሚ ስለ ፍቅር የሚናገርበት ሁኔታ ላይ ሳይሆን እርግጠኛ ሳይሆን ነው ይህንን ነገር ያቀረበውና ይሄ ነገር ስህተት ነው ብዬ ነው የማስበው ለማንኛውም ግን ይሄ ነገር ሆነ በቃ ሆነ ተባለ ነገራት እሷ ደግሞ አልቀበልም አለች የማትቀበልበትን ምክንያት እንደዚህ እንደዚህ ነው ቤተሰቤን ማኖር አለብኝ እናቴን መደገፍ አለብኝ ትምህርቴን መማር አለብኝ የሚል ሀሳብ አስተያየት ነው የሰጠችው ና እንደዛ ስትል አላዛር ተስፋ ቆርጦ ራሱን ለማጥፋት ነው ውሳኔ የወሰነው ና እኔ አላዛር ደካማ ሆኖ በዚህ ልክ ራሱን ጎድቶ በዚህ ልክ በቃ እኔ ኩርምት ብሎ ሳየው አላቅም ከእሱ የማይጠበቅ ነገሮችን እና ያየውትኝና ይህን ያህል አላመናጨቀችውም፣ አልሰደበችውም፣ አላንጓጠጠችውም፣ አትመጥነኝምም አላለችውም። ብቻ በጣም ቁጥብ ውስን የሆኑ ነገሮችን ነው የተናገረችውና አጠቃላይ እናትየዋ ብላ ብላ እንግዲህ ሁለት ምላሽ ያዝ ወይሽ ትላለች ወይም ቢ ትላለች። ይህን ነገር ሁለቱም ሊጎዳህ አይገባም ሁለቱንም ለመቀበል ፈቃደኛ መሆን አለብ፣ ዝግጁ መሆን አለብ ብላ መክራን የላከችው አባትየውም ዛሬ መጠው እጅግ በጣም ብዙ ነገሮችን ተናግሯል። እና ፍቅር አይቸኩልም፣ ፍቅር ትዕግስት አያጣም፣ ፍቅር እንደዚህ ቱግ ቱግ አይልም። በጣም ስርዓት ያለው በጣም የተረጋጋ ሰው እንድትሆኑ ነው የሚያደርገው። እና ተረጋጋ፣ ታገሳት፣ ችል ልጅ የሰጠችው ሀሳብ ቤተሰቦቿን ማገዝ መርዳት፣ ራሷን ማገዝ መርዳት፣ ከፍ ያለ ደረጃ መድረስ ነው የፈለገችውና ይህንን ነገር ከጎኗ ሆነ፣ አብራት ይህን ነገር እንድታሳካ አግዛት። እምቢ ብትልም አሁን የራሷ ህልሞች፣ እቅዶች አሏት። ስለዚህ ምንምም ቢሆን ምንም ከጎኗ መራቅ መለየት የለብም፣ ራስን መጉዳት የለብም። አግዛት፣ በቃ ጊዜው ሲደርስ ራሷ ምላሿን ትሰጣለች ነው እያለ ሀሳብ፣ አስተያየት የሰጠው። ብዙ ነገሮችን ስለ ፍቅር አውርቷል። በጣም ደስ የሚል አባት ነው። በነገራችን ላይ እናትየዋ ምርጥ ናት፣ አባትየውም በደንብ አድርጎ ማብራሪያ ሰጡበታልና። አላዛር ይህንን ምክር ሰምቶ ተቀበለው ወይስ ምን አይነት ውሳኔዎችን ይወስናል ነገ ከነገ ወዲያ የሚለውን ነገርም በደንብ እናወራበታለን። እንደኔ እንደኔ ግን አንድ ነገር ልናገር የምችለው ነገር ትንሱ። አንድ ሴት ልጅ የሚወዳትን ሰው የምታፈቅረው የሚያፈቅራትን ሰው ስታገኝ ትምህርቴ ስራዬ ቤተሰቤ እንደዚህ እንደዚህ ብላ ወደ ኋላ ትቀራለች ብዬ አላስብም የራሷ ሌላ ምክንያት እስከሌላት በስተቀር እንደውም እኔ በሕይወት አንዳንዴ የእውነት ማለት ነው እና እንደውም የህይወት አጋር ባገኘው የሚያግዘኝ የሚረዳኝ በሀሳብ እንኳን ገንዘብ ቢኖረኝ በሀሳብ የሚያግዘኝ ሰው ገንዘብ ባይኖረኝ እኔ በሀሳብ እያገዝኩት በገንዘብ የሚያግዘኝ የሚረዳኝ ሰው ህይወቴን የሚቀይርልኝ ሰው የህይወቴ አጋር የሚሆን እስከ መጨረሻው አብሮ የሚሆን ሰው ብዬ እመኛለው። አንድን ወንድ እንጂ ፍቅር ስለጠየ የፍቅር ጥያቄ ስላቀረበልኝ፣ ወድሻለሁ፣ አፈቅርሻለሁ ስላለኝ ከስራዬ ከህይወቴ ያስተጓጉለኛል፣ ወደኋላ ያስቀረኛል ብዬ አላምንም። ብዙ ሴቶችም እንደዛ ብለው ያምናሉ ብዬ አላስብም። ምንም ከፍቅር ከስራ ጋር ከህይወት ጋር የሚያገናኘው ነገር የለም ማለት ከቤተሰብን ከመርዳት ከመማር ስኬታማ ከመሆን ምናምንም የሚያግደው ነገር አለ ብዬ አላስብም። እንደኔ ማለት ነውና፣ ትንሱ እኔ ስገምት ሌላ የራሷ የሆነ ምክንያት አላት። አንደኛውና ዋነኛው ልናገር የምችለው ነገር ሃይማኖታቸው አንድ አይደለም። እናትየዋም ይህንን ነገር እያወቀች ለምን እንደሆነ አላውቅም። አሁን ላይም ብዙ ሰው ያልተረዳው ነገር አለ። እኔ ግን እየተረዳው እየከነከነኝ፣ ይሄ ነገር እንዴት ሊሆን ነው እያልኩኝ ገና በቃ አብረው የሆነ ይሆናሉ ብዬ እገምታለሁ 80% ትንሱና አላዛር በፍቅር ተጣምረው 80 ፐርሰንት አብሮ ይኖራሉ ብዬ አምናለሁ ግን ደግሞ ሃይማኖታቸው እንዴት ሊሆን ነው እናትየዋ ይህንን ነገር ችላ ብላ ትተዋለች ወንድ እሱ ራሱ አላዛር ራሱ ፕሮቴስታንት ነው እሱ እሷ ኦርቶዶክስ ናት ይህንን እያወቀ ይህንን የፍቅር ጥያቄ ማቅረቡ እስከምን ሊያደርሰው ይችላል የሚለው ነገር ሌላ ትልቅ ጥያቄ ምልክት ነው ሌላኛው ደግሞ አሁን አባትየው እንደተናገረው ትንሱን አለው ልሽ እያለ ከጎኗ ሆኖ ጊዜዋን ጊዜውን ከእሷ ጋር እያባከነ ማለት የማይሆን ከሆነ መጨረሻው የማያምር ከሆነ ጊዜውን እያባከነ ነው የሚባለው እና ይህ ልጅ ይህንን ምላሽ ሰጣው ገፍቶ ሄዶ አበሬሽ ካልሆንኩኝ ብሎ የሚያግዛት የሚረዳት ድጋሚ ሌላ ፍቅር ውስጥ እንዲገባ ነው እንጂ የሚያደርገው ወደ ራሱ እንዲመለስ አያደርገውም መጎዳት ካለበት ዛሬ ነው መጎዳት አለበት ብዬ ማስበው። እውነቱን ማወቅ ካለበት ዛሬ ነው እውነቱን ማወቅ ያለበት ብዬ አስባለሁ። ይውላችሁ ከነገው የመረረ እውነት የዛሬው ይሻላል። ዛሬ ላይ በቃ በቃ አይሆንም ወይ ይሆናል ወይ አይሆንም። ትንሱ ትክክለኛና እውነተኛ መልስ መስጠት አለባት። ይሄ ከቤተሰብ ይረዳለሁ ትምህርት እማራለሁ ምናምን ምናምን ከምትለው ሌላ ምክንያት ካላት በደንብ ልታስረዳው እና በደንብ የሚሆናት ከሆነ የምታስበውን ሀሳብ በነብ ግልጽ አድርጋ መናገር አለባት ትንሱ። ምክንያቱም ይሄ ልጅ ዘመኑን ሁሉ ሲያለቅስ ሲተከዝ መኖር የለበትም። እሷ ማታፈቅረው ከሆነ ወይ ሌላ የቤተሰብ ችግር ካለባት፣ ወይ የራሷ ችግር ካለ በግልጽ ላላዛር ነግረው ካሁኑ ቢሰነባበቱ እኔ ትልቅ ትልቅ ትልቅ እንትን ነው ሀሳብ ነው የምሰጠው። ምክንያቱም ይቺ ልጅ ዛሬ ላይ ችግር የለውም ወይም ደግሞ ቤተሰቦቹ አብራቱን ጊዜ አሳልፍ ጊዜ ስጣት ምናምን እያሉ በሄዱ ቁጥር እንደውም አንዴ መተንፈሱ እንደውም ለሱ ጥሩ ነው ብዬ ነው የማስበው። እያለ ከሚሄድ ነገ ከነገ ወዲያ እውነታውን ሲያውቅ ከሚጎዳ ሌላ ምክንያት ካላት ፍቅር ውስጥ በደንብ ጥልቅ ፍቅር ውስጥ ከገባ በኋላ ለመመለስ ስለሚከብደው ዛሬ እውነታውን ትንሱ ከሀስ ከፍርጥርጥ አድርጋ መናገር አለባት፣ መደበቅ የለባትም ብዬ ነው የማስበው። ሌላኛው ደግሞ አላዛር በጣም ራስን እየጎዳን ያለው ይሄን ራስን ራስን ብቻ አይደለም የምትጎዳው፣ እኛንም እየጎዳህ ነው። በጣም በባንተ በጣም አዝነናል፣ ተከፍተናል። ያጋጠመ ነገር በጣም ከባድና አስቸጋሪ ስለሆነ በጣም ከፍቶናል። ቤተሰቦች ከጎን አሉ፣ እነሱም እየተጨነቁ ነው። እና በዛ ላይ ደግሞ ትንሱ ራሱ ይህንን ቪዲዮ እያየች በሄደች ቁጥር የጥፋተኝነት ስሜት እየተሰማት ከባድ ሁኔታ ላይ እንደሆነች ሁላችን የምንገምተው የምናስበው ነገር ነውና አላዛር ልነግር የምችለው ነገር ወደ ራስ ተመለስ። ማወቅ ያለብህን ጥያቄ እኔ አንድ እኔ በጣም ስለምወዳ አንተ እንድትጎዳ ስለማልፈልግ በትክክል አንድ ልመክር የምችለው ነገር ትንሱም እንድትጎዳ አልፈልግም። ግን ትክክለኛው ምላሽ ከትንሱ ማግኘት አለብህ። በደንብ በስርዓት ቁጭ ብለ አይን አይኗን እያየ አይን አይንህን እያየች ለምን አብረን መቀጠል አንችልም እንዳለች ከትምህርት ጀርባ እንደዚህ እንደዚህ አደርገዋለሁ ካለችው ጀርባ ሌላ እውነት ካለ የማወቅ መብት አለ። ይህንን ነገር ዛሬ ላይ ማወቅ አለብ ብዬ ነው ማስበው። በከንቱ መልፋት መድከም የለብም። ግን ባትለያዩ እስከ መጨረሻው አንድ ላይ ብትሆኑ የሁላችንም ምኞትና የሁላችን ፍላጎት ነው። ግን ደግሞ ይሄ ነገር አይሆንም ያለችበት ምክንያት ለምን እንደሆነ አውቀ ጠይቀ መረዳት አለበት ብዬ ነው የማስበው። ብቻ የነበረን ቆይታ ይህንን ይመስል ነበር። አባትየው ምርጥ ሀሳብ ነው የሰጠው። ምርጥ አባት ነው ያለው። እግዚአብሔር እድሜና ጤና ይስጣቸው አብዝቶ ላለው። እናንተም ሀሳብ አስተያየት ስጡ። አብራችሁ ስለነበራችሁ አመሰግናለሁ። ሰላም አምሹልኝ።